ጤና ይስጥልኝ። የዕለተ ማክሰኞ ህዳር 9 2018 ዓመተ ምህረት የዋዜማ ለቸኮለ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክር ቤቱ የአማራ ክልል ትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋ እንዲማሩ ውሳኔ ማሳለፉ በፍጹም ተቀባይነት የለውም ሲል ዛሬ ባወጣው መግለጫ አቋሙን ገልጧል። ምክር ቤቱ የክልሉ ትምህርት ቢሮ በውሳኔው ላይ የእርምት እርምጃ እንዲወስድም ጠይቋል። የትምህርት ቢሮ ውሳኔ የሙስሊሙን ማህበረሰብና የሙስሊሙን ተቋማት ባገለለ መልኩ የተላለፈ ነው ያለው ምክር ቤቱ ውሳኔው ክልሉ የገጠሙትን ውስብስብ ችግሮች ይበልጥ ያወሳስባል በማለት አስጠንቅቋል። ምክር ቤቱ በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ አለባበሳቸው ምክንያት ከሁለት ዓመታት በላይ ከትምህርት ገበታ ሲያግዱ ትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም በማለትም ወቅሷል። ኢስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን ምክር ቤቱ በመግለጽም የትምህርት ሚኒስቴርና አንዳንድ የትምህርት ተቋማት ሙስሊሞችን በኢስላማዊ አለባበሳቸው ሳቢያ ከትምህርት የማፈናቀል ድርጊቶችን በአስቸኳይ ሊያቆሙ ይገባል ተጠቅሟል ብሏል። ለነዚህ ችግሮች ዘላቂ መፍትሄ የሚያፈላልግ ኮሚቴ ማቋቋሙንም ምክር ቤቱ አስታውቋል። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልል እና በኦሮሞ ሕዝብ መጻኢ ሁኔታ ላይ ከኦሮሚያ ክልል ርዕሰ መስተዳደር ፕሬዚደንት ሽመልስ አብዲሳ ጋር ለመወያየት ቀጠሮ እንዲያዝላቸው ለፕሬዚደንቱ ጽሕፈት ቤት ዛሬ ማክሰኞ ህዳር 9 በጋራ በጻፉት ደብዳቤ ጠይቀዋል። ለሽመልስ ደብዳቤውን በጋራ የላኩት የኦነግ ሊቀመንበር ዳውድ ኢብሳና የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ናቸው። ሁለቱ ፓርቲዎች ከሽመልስ ጋር ለማድረግ የጠየቁት ውይይት በክልሉ አሁናዊ የሰላምና ጸጥታ ጉዳይ ላይ ሊያተኩ እንደሚችል ዋዜማ ከምንጮቹ አሰምታለች። የክልሉ መንግስት ከሁለቱ ተቃዋሚ የፖለቲካ ፓርቲዎች በተደጋጋሚ የንወያይ ጥሪ ሲያቀርብ እንደነበር ይታወሳል። ኦነግ፣ ኦፌኮ እና ስምንት ያህል ተቃዋሚ ፓርቲዎች በቅርቡ ባወጡት የጋራ አቋም መግለጫ ቀጣዩ አገር አቀፍ ምርጫ ከመካሄዱ በፊት መንግስት ትጥቅ ካነገቡ ቡድኖችና ከሌሎች የፖለቲካ ኃይሎች ጋር ሁሉን አቀፍ የፖለቲካ ውይይት የማድረግና በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች ማስቆምን ጨምሮ ሰባት ቅድመ ሁኔታዎች በቅድሚያ መሟላት አለባቸው የሚል አቋም አንጸባረቃቸው አይዘነጋም። አሜሪካ በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ጅንካ ከተማ በቅርቡ የተከሰተውን ማርበርግ ቫይረስ አመጣሽ በሽታ ለመቆጣጠር ለምታደርገው እንቅስቃሴ ድጋፍ ለማድረግ ዝግጁ መሆኗን ገለጠች። በኢትዮጵያ የአሜሪካ አምባሳደር ኤርቢን ማሲንጋ ይህን የገለጡት ኢትዮጵያ በሽታውን ለመቆጣጠር እያደረገቻቸው ባሉ ጥረቶች ዙሪያ ትላንት ሰኞ ከጤና ሚኒስትር ዶክተር መቅደስ ዳባ ጋር በአካል በተወያዩበት ወቅት መሆኑን የአሜሪካ ኤምባሲ ዛሬ ማክሰኞ በማህበራዊ ትስስር ገጹ ባሰራጨው መረጃ አስታውቋል። ኤምባሲው ኢትዮጵያ በሽታውን ለመቆጣጠር በአሁኑ ወቅት እየወሰደቻቸው ያሉት እርምጃዎች የሚደነቁ ናቸው ብሏል። ጤና ሚኒስቴር በበሽታው መያዛቸው የተረጋገጠና የበሽታውን ምልክት ያሳዩ ስድስት ሰዎች ህይወት ማለፉን ትላንት ማረጋገጡ አይዘነጋም። አብድራማን ማህዴ የሚመሩት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አንጃ የሶማሌ ክልል ህዝብን መብት ለማስከበር ህዝቡን ከዳር እስከ ዳር ለማነቃነቅ አዲስ ፍኖተ ካርታ አዘጋጅቻለሁ ሲል አዲስ በወጣው መግለጫ አስታውቋል። አንጃው ሶማሌ ክልል ውስጥ ያሉትን መዋቅሮች ይበልጥ ለማጠናከር እንቅስቃሴ ለማድረግ ውሳኔ ማሳለፉንም ገልጧል። አዲሱ የትግል ፍኖተ ካርታ የሶማሌ ህዝብ ብሔራዊ መብቱን ለማስከበር እንዲንቀሳቀስና ኢትዮጵያ ውስጥ ባሉት ቀውሶች ውስጥ ተመልካች ብቻ ሆኖ እንዳይቀር ለማድረግ ያለመ መሆኑን አንጃው ጠቅሷል። መንግስት አስመራ ላይ ከሰባት ዓመታት በፊት የተፈራረመውን የሰላም ስምምነት ጥሷል በማለት የከሰሰው አንጃው መንግስት በሰላም ስምምነቱና ኦጋዴን ውስጥ ይፈጽማቸዋል ያላቸውን ጥሰቶች አፍሪካ ህብረት፣ ኢጋድ፣ የተባበሩት መንግስታት ድርጅት፣ አረብ ሊግ እና ዴሞክራሲያዊ አገራት እንዲያውቁት የማድረግ ተከታታይ ስራ ለመስራት መዘጋጀቱንም አስታውቋል። ለዕለቱ የያዝናቸው የዋዜማ ለቸኮለ ዜናዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።